እንትን ስለሚሉና ምናምን ነው። እንደዛ ግን አይደለም። እኔ የወጣሁት ተናድጄ ከአንቺ ጋር መጣላት ስለማልፈልግ ወጣሁ። በቃ ምን አነጋገረኝ? ፍሉ አለ ይልቃበት። ሪዝን ምንድነው? የወጣሁበት ሪዝን ስለማትቀጪ ተቀጪ ስትበይ በጣም ብልጥጥ ስለምትይ ወጣሁ። ሲጀመር ገና መጀመሪያ ስትመጪ ጌም ላይ እንደማትቀጪ አውቃለሁ። ጌም ላይ አትቀጪም አንቺ ከድሮም ነው። ይኸው እየተቀጣሁ ነው። አንቺ አትሻላለም። እኛ ሰባት ባይ ዘ ወይ ሁለት ጌም እራሱ ሁለት ጌም እኛ ስናሸንፍ ሁለት ጌም ልውጣ ማለት እሺ እራሱ አይባልም ገባሽ? ልውጣ ስትይ እራሱ ምክንያቱም እኛ ሰው ስለመጣልን ነው እንጂ ሀያ ጌም ብታሸንፉ ቁጭ ብለን ነው የምንቀጣው። እወጣለሁ ብያለሁ። ከዛ በኋላ አራተኛ ቅጣት እኔ እድለኛ ሲሆን ስንጨቃጨቅ እንደ እብድ አደረግኝ። ያናደዳል እነሱማው ስድስት ቅጣት እየተጫወ እየተቀጠቀጡ ስለሆነ ለዛ ነው ታያቸው ይምጡ። ፍራይዴዎች ሽንኩርት ሽምቢ እንጫወትና ቅጣት ቅጣት ንጅስ ተከቹ ያልፋ ይሁን አለፈ። ይሄ ቁጣው ነው ቤታየሁ ማርያምን ግን ምንድነው መሰለሽ እዚህ ጋር ታይም መጠበቅ አለባቸው ነው። ይሄን ልቱ ሊፈጥኑ ይችላሉ። እኔ ደግሞ ልፈጥን አልችልም። በቃ ቀስ ብዬ ነው የምቀጣው። ሊኖርብኝ ይችላል ኔክስት ጌም ላይ ሊኖርብኝ ይችላል፣ ግን ቀስ ብዬ ነው የምቀጣው። ያ ያ ደሞ ካሰጣችሁ ሶሪ አዝናለሁ። በጣም አልቀጣም ብያለሁ አላልኩ። እቀጣለሁ፣ ግን ስቀጣ ቀስ ብዬ ነው የምቀጣው። በቻልኩት አቅም ማለት ነው። ከስልሽ መቀጣትሽ አለመቀጣትሽ ሳይሆን አማቀጪውን ቅጣት ሰው ሲቀጣ ዝም አትበል። እኛ ዘይት በበረሬ ይልሽ ዘይት እኔ አሁን ገና መጀመሪያው ጌሙ ሲጀምር ተናግሬያለሁ። ውጭ ወጥቼ አልቀጣም አልኩ። ተናግር ዘይት በበረሬ እኛ ጸጉራችንን አይኔ እስኪያብጥ እኔ ስቀባ እና ላይ ላይ ስደፋው ማለት ነው

ዝግ ነው አንመጣም ብለዋል። ስ አሪፍ ጌም ነበር እየተጫወትን ያለን ደስ ይላል። ዛሬ አንመጣም ብለዋል፣ ስለዚህ እኔ ምንም ማድረግ አልችልም። እሺ በቃ ስማ፣ እንበታታና ፕራይዶችን ትፈትቦላችኋና ላናግራቸው። አሁን መጀመሪያ ስገባ ከናውም ጋር ተነጋግረናል። ቅጣት ነግሬዋለሁ፣ ያለውን ቅጣት እንቀጣለን። ማንቀጣው ቅጣት ነግሬዋለሁ። ንብረት ማውደም አንችልም። ገባክ? እኔም ቶሎ ቶሎ የተቀጣችላችሁ ለምንድነው? ስድስት ቅጣት ተፈራርቆባቸዋል። ከሰልጥ ተቀብታቸዋል። በርበሬ፣ ሚጥሚጣ ላይ ብዙ ነገር ስለተቀጣችሁ ለዛ ብዬ ነው። እኔም ቀርፋፋ ነኝ እኮ ግን ፌር የሆነ ነገር ሲሆን ደስ ይላል ብዬ ነው እና ችግር የለውም እኛ እንጫወት በቃ ሌላ ቀን ትጫወታላችሁ እኛ ሶስታችን እንጫወት ሌላ ሰው ክላርክ የቅጣት የመገዳደር ስለሆነ ሰው እንፈልግሽ ስማ አሁን የምንጫወተው መጀመሪያ የሆነ ሰው ነው ሁለት ሰው የሚቀጣ ጋይ አስታርቂያቸው ምን ላርግ ታዲያ ላከች ማርያምን ላስገባት አንጮትም እንዳትቀጣ ማርያምን። እኔ ልንገራችሁ በጣም ነው የምወዳችሁ፣ ታውቃላችሁ ደግሞ በጣም አከብራችኋለሁ። ስሜት ላይ ሁኜ ከእናንተ ጋር መደባበል አልፈልግም። ጌታ ምስክሬ ነው።

የጊዜ ጉዳይ፣ የታይም ጉዳይ ሊሆን ይችላል። ቢካዝ ቶሎ ቶሎ እየተቀጣሁኝ አይደለም እሱን ያስገበራችሁ አይደለም እንጂ አልቀጣም ብያለሁ። የሰዓት ጉዳይ ነው። ለምን ቶሎ ቶሎ አትቀጭልኝም ነው?

ታውቂያለሽ ሁሉንም ያለውን ነገር እንዴት ቀጥቅጠሽ ከአንድ ጌም ነው ለጊም ስና ስናሸንፍ እንዴት ያለ ቤት አንቺ አውርተሽ እውነት እውነቱን ግልጹ ልናገር ያው እነሱ ስድስት ቅጣት ያለማቋረጥ ነው አይደለ? በላይ በላይ በላይ ቀጣ ናቸው። ለዛ ያ ነገር ገባሽ? ያ ነገር ከዛ ሰው ሲመጣላቸው ደግሞ ቢያንስ አንድ አራት ማጫውተው ናቸው። ብንበታተን ችግር የለው እኛን ማጫውተው ነዋ። ለዛ ነው ቶኬ ቅጣቷን ትቀጣ በቃ

በጣም ነው የሚፈልገው። አንጫወትም እኮ አሉ። ብንቀጣቀጥማ ደስ ይለኝ ነበር። አትስ ቢቀጣላቸው ከዛ መውሰድ ይችላል። ከተጫወትን ግን መጨቃጨ የለም። ቀጥታ ቀጥታ ቀጥታ የተቀጣቀጠን ካልሆነ እኔማ አልፈታችሁም እንዴ፣ በበርበሬ ዘብዝፋችሁ ቢያንስ አንድ ማግኘት አለብን። እናንተ በርበሬ ግን ማርያምን ያቃ። አልቀሳሳሪ ኮሜንት